የጽናት አባት አንድ ምስጢሯን አውቆባታል። የትኛውን ምስጢሯን ነው ያወቀባት? አለመማሯን፣ ወይስ ከኪራ ጋር ፍቅር መጀመሪያን ነው ያወቀባት? እስኪ ግምታችሁን ኮመንት ላይ አስቀምጡልኝ። ታዲያ እሷ ካወራችሁ በኋላ ከሱ ስትለይ እኔ ኮ ቀድሞውኑ አውቅ ያለው ከአንቺ ይምጣ ብዬ ነው እንጂ ብሎ አባቷ ሲናገር ነበር። የጽናት አባት ይህንን ካሉ በኋላ እንግዲህ ጽናት ሁለት ምስጢር እንዳላት አውቀናል ማለት ነው፣ አለመማሯንና እንዲሁም ደግሞ ከኪራ ጋር የፍቅር ግንኙነት ማድረጓን። እንግዲህ አባቷ አሁን ላይ ትምህርት ቤት ለምን አለችም ወይስ ትምህርት መማሩን ትታውሽው እያላት ነው እሷም እንግዲህ እየደነገጠች ምንድን ነው ማድረግ ያለብኝ አባቴን አሁንም እየሸወድኩትኝ ነው ምን አይነት አጣብቅኝ ውስጥ ነው የገባሁት በማለት አሁንም እየተጨናነቀች ዩኒፎርም እየለበሰች ውጭ እየወጣች እንግዲህ ከኪራ ጋር ተዝናንታ ነው የምትመለሰው እንጂ ትምህርት ቤት ሄዳ አይደለም አባቷም እንግዲህ ከራሷ ይምጣ ብሎ እየጠየቃት ነበረ እሷ ግን ይህንን ምስጥር ጣ መናገር አልቻለችም። ልክ ትምህርት ቤት ሄዳ ከተመለሰች በኋላ ቤት አባቷ ጋር ስትደርስ ከትምህርት ቤት ነ የመጣሁትኝ ብላ እንግዲህ፣ ከኪራ ጋር ስትመጣ አይተዋት ነበረ። ከዛ በኋላ አባቷን ሰላም ብላ ቁጭ ካለች በኋላ ድንገት ደግሞ የኪራ አባት ይመጣሉ። የኪራ አባት እንግዲህ ጽናት የቤት ሰራተኛ እንደሆነችና የሚያቁት የሚያውቁት ማለት ነው፣ ትምህርት እንደማትማር ያውቃሉ። የኪራ አባት ሙድ የገባቸው ስለሆነ ግን ያኔ ዩኒፎርም ለብሳ ነበረ በጣም ደንግጣን፣ የተነሳችው ማለት ነው። ምናልባት የኪራ አባት ያዋርደኝ ይሆን ኬት ነው የምትመጪው፣ ደግሞ ይህንን ዩኒፎርም ስኬን ያመጣሹ ብሎ ያዋርደኝ ይሆን እንዴ ብላ በጣም ደንግጣ ነበር የተነሳችው። ታዲያ በዛ ሰዓት ላይ የጽናት አባት ግራ ተጋብቶ ነበረ፣ ዝም ብሎ ሲመለከት የነበረው። የኪራ አባትም እንግዲህ ለኪራ ሳያማክር እንዲሁም ደግሞ ጽናትም የኪራ አባት መምጣቱን አታውቅም ነበረ። ልክ ሲመጡ ነበረ እየደነገጡት። ለኪራ ግን ስልክ ተደውሎ ተነግሮት ነበረ፣ አባት ወደ ከተማ ወደ አንተ እየመጣ ነው ለእኔም አልነገረኝም ብላ እንግዲህ እሷ ደግሞ እየታመመ ሰው እንደነበረ ማምጣት እንዳልቻለችና ሲመጣ እንክብካቤ እንድታደርግ ብላ የኪራ እናት ለኪራ ደውላ ነበረ ማለት ነው። የኪራ አባትም እንግዲህ የመጣበት የራሱ ምክንያት አለው ማለት ነው። እንግዲህ ግጥምጥሞቹ በጣም ደስ ይላል። የኪራ አባትና የጽናት አባት በመገናኘታቸው ብዙዎቻችሁ ደስ ብሏችኋል ማለት ነው። ጽናትና ኪራ እንግዲህ እየደበቁ ነው ያሉት አሁንም ምስጢራቸውን። እስከ መቼ ድረስ ሲሆን ደብቀው እንደዚህ የሚቀመጡት? ወይስ ከነሱ አካሁን ሁሉንም ነገር አውቆ ተረድተው እንግዲህ ለሁለቱ ቀለበት የሚያደርጉ ወይ ደግሞ የቀለበት ስነስርዓት የጽናት አባትና የኪራ አባት እያሉ ይህንን ነገር እንግዲህ ሊያስተካክሉ ይችላሉ ብለን እናስባለን። ኪራም እንግዲህ ለአባቱ እንዴት አድርጌ ልንገር፣ ጽናትን ወድቻታለሁ፣ አፍቅርያት ለው ብዬ ልንገር ወይስ አልንገር እያለ ነበረ። ግን ደግሞ የኪራ አባት በጣም ነቂ ሆነ ስለነበረ ሁሉንም ነገር እየነገረው ነበረ ማለት ነው። የአባት ወደ አይደለ ሁሉንም ነገር አውቃለሁ፣ ከኔ ለመሸሽ ወይ ደግሞ ከኔ ለመደበቅ የምታ ያደርጋቸው ነገሮች አሉ እና ከጽናት ጋር ሌላ ግንኙነት ጀመራችሁ እንዴ ብሎ እየተናገረ ነበረ ማለት ነው። ከዚህ በፊት እንግዲህ የጽናት አባት የጽናትና የኪራን ሁኔታ በጣም ተረድቶ ነበረ፣ ብዙ ጊዜ ይጨቃጨቃሉ ምናምን። አሁንም እንግዲህ ከሁኔታቸው አንዳንድ ጊዜ ምናልባት ሊመለከት ይችላል፣ የኪራ የጽናት አባት ማለት ነው። ከዛ በኋላ እንግዲህ ያው ትምህርት አለመማሯን አውቆባታል። ግን ደግሞ ከኪራ ጋር ያላት የፍቅር ግንኙነት ምናልባት አሁን ላይ አላወቀ ይሆናል። እስኪ ግምታችሁን እናንተም ኮመንት ላይ አስቀምጡልኝ። ይላል ለውኝ ማለት ነው። ጽናት አሁን ላይ ትልቅ አጣብቂኝ ነገር ውስጥ ገብታለች። በጣም ተጨንቃለች። ውጪ ላይ እንግዲህ ዩኒፎርም ለብሳ ወደ ቤት እየተመለሰች እያስመሰለች ነው ያለችው፣ ለአባቷ ማለት ነው። አባቷ ደግሞ እያስመሰለች መሆኗን አውቋል ማለት ነው። ውጪ ላይ እየወጣች እንግዲህ ጓደኛዋ ጋር ደውላ በጭንቀት ልፈነዳ ነው፣ ነይ ልይ ብላ እንግዲህ ጠርታት ነበረ። ያንቺ ነገር ሆኖብኝ ነው እንጂ መምጣት አልፈልግም ነበረ ስላነበረኝ እያለች ነው። ከዛም ከእውነታ እስከ መቼ ድረስ ነው የምትሸሺው ጽናት እና የራስሽንም ህይወት ደግሞ መኖር አለብሽ እና እስከ መቼ ድረስ ነው ይሄንን ነገር አባትሽን ደብቀሽ እንደዚህ እያስመሰልሽ የምትኖሪው? እናም ደግሞ የአባት አንጀት ነው ሊያውቅም ይችላል። ስለዚህ ከአንቺ አፍ ወይ ደግሞ ከአንቺ አንደበት ብትናገሪ ጥሩ ነው። እስከ መቼ ድረስ ነው እንደዚህ ተጨንቀሽ የምትችው? ሁሉንም ነገር ተናገሪና ይውጣልሽ፣ አንቺም ከጭንቀት ተገላገይ። የራስሽ መቼ ነው አንቺ ስለ ራስሽ የምትጨነቂው? እያለች እንግዲህ እየመከረቻት ነበረ ማለት ነው። አሁን ላይ ጽናት እንግዲህ ከሀገሯ የወጣችሁ አባቴን እንግዲህ ትልቅ ደረጃ ላይ አደርሳለሁ፣ ውጭ ሀገር ሄጄ ተለውጬ አባቴን እንግዲህ እቀይራለሁ፣ እንደ አባት ሆኖ እንደ እናት ሆኖ ያሳደገኝ ብላ ነው እንግዲህ አሁን አጣብቂኝ ውስጥ የገባችሁም። እስኪ እኛ ሴቶች የእሷ ቦታ ላይ ብንሆን ምን የምናደርግ ይመስላችኋል? አሁን ያለችበትን ሁኔታ ለአባቷ ብትናገር ተመራጭ ነው ብላችሁ ታስባላችሁ? እራሳችሁ ቦታ ላይ ያደርጋችሁ ብታስቡ ምን

አስተያየታችሁን ወይ ደግሞ ግምታችሁን ኮመንት ላይ ብታስቀምጡልኝ ደስ ይለኛል ማለት ነው። ምክንያቱም አሁን ላይ ለአባቷ እየነገረች የነበረው እንግዲህ ያው እንደምትማር፣ እንዲሁም ደግሞ የቤት ሰራተኛ እንዳልሆነች ነበረ አባቷ የሚያውቀው ማለት ነው። አሁን ላይ ግን ብዙ ነገሮች አሉ ማለት ነው። ሁለት ምስጢሮች እንግዲህ ከአባቷ እንደደበቀች ነው የሚያሳየው። እናም ደግሞ ኪራም እንግዲህ ያው የኪራ አባት ያውቃል ኪራም አባቱን የደበቀው አንድ ምስጢር አለ ማለቱ። ያንን ምስጢርም አባቱ አየሱስ የኪራ አባት እየተጠራጠረ ነው ያለው። ከፅናት ጋር የጀመራችሁ ግንኙነት አለ እንዲህ ለየት ያለ እያለ እየጠየቀው ነበረ፣ ከሁኔታው ተረድቶ ማለት ነው። ምንም ቢሆን እኮ አባት ነኝ፣ እጠራጠራለሁ፣ ብዙ ነገሮችን አውቃለሁኝ እያለ እንግዲህ ሙድ የገባው ነው የኪራ አባትም ጽናትም ደግሞ ለአባቷ ትምህርት ሳትማር ትምህርት እየተማርኩኝ ነው እያለች ዩኒፎርም ለብሳ ውጪ ላይ ሆና ሰዓቱ ሲደርስ እንደምትመለስ ስለሚያውቅ እኔ እኮ አውቄ ያለው ለብሳ አባቷ ፊት እንደዛ እንትን ስትል አውቄ ነው ዝም ያልኩት ብሎ እንግዲህ ለኪራ እየተናገረ ነበረ ማለት ነው። እና እንግዲህ የጽናት አባትም አንድ ምስጢሯን ነቅቶባታል። አሁን ላይ ግን ያው ሁለቱም ያልነቁ ወይ ደግሞ የኪራ የጽናት አባት ያልነቃ ወይ ደግሞ ያላየ ነገር ኪራና ጽናት እንደተፋቀሩ የፍቅር ግንኙነት እንደጀመሩ አያውቅም ማለት ነው እንግዲህ ምስጢሯን አንድ ምስጢሯን ብቻ ነው ሲያውቅ የነበረው ቀስ በቀስ ደግሞ ሁለቱም እዛ ቤት ውስጥ ስላሉ የኪራና የጽናትን ሁኔታ አይተው ሊረዱ ይችላሉ የሚል ግምት አለኝ ማለት ነው እና እንግዲህ የጽናት አባትም በጣም ምርጥ አባት ነው ጽናትን ያሳደገበት መንገድ በጣም ይለያል ስነ ምግባር ያላት ልጅ ለሰው ልጅ ክብር ያላት ከራሷ ጉዳት ይልቅ የሌሎች ጉዳት የሚያስጨንቃት ስንት ነገር ተበድለው እንኳን ያው በደልን በይቅርታ የምታልፍ ልጅ ናት። ብዙ ፈተናዎችን አሳልፋለች። ካሁን በኋላም ደግሞ ያው ብዙ ፈተናዎች ይጠብቀኛል፣ መቼ ነው ይሄ ፈተና ከእኔ የሚፋታው? እያለች እንግዲህ አባቷ ሳይነግራት ስለመጣ አሁን ላይ አጣብቂኝ ነገር ውስጥ ገብታለች። እውነት ለመናገር የእሷ ጭንቀት እኛ የእሷ ቦታ ላይ ሆነን ብናስብ በጣም ከባድ ነው ማለት ነው። እናትና አባትን ዋሽቶ እንግዲህ መቀመጥ ብዙ ጊዜ ያው በጣም ጭንቀት ነው የሚሆንብን ማለት ነው። እሷም እንግዲህ አሁን ላይ ምን ማድረግ እንዳለባት እንኳን መወሰን አልቻለችም። ኪራም እንደዛ ማለት ነው እንዴት አድርጌ ለአባቴ ልንገር፣ ጽናትን ወድጃታለሁ፣ አፍቅሬያታለሁ ብሎ መናገር በጣም ከብዶታል። ግን ደግሞ ብቻቸውን ሆነው ሲናገሩ የነበረው አባትሽ ጋር ሽማግሌ እልካለው ከዛ በኋላ እኔና አንቺ ተጋብተን ጥሩ ትዳር ይኖረናል ብሎ ነበረ ሲገምት የነበረው። አሁን ግን ያው እውነቱ ተጋብቶ ሲመጣ ማለት አባታቸው እንግዲህ የሁለቱም አባት እቤታቸው ነው ያሉት ማለት ነው። ይሄንን ስሜት ደግሞ አውጥቶ መናገር አልፈለጉም። በጣም ፈርተዋል። በምን መልኩ ማስረዳት አለብን የሚለው ነገር ለጽናትና ለኪራ ጭንቀት ሆኖባቸዋል ማለት ነው። ለምንድን ነው እውነቱን የማትናገሪው? የተማርኩኝ አይደለም ግን ደግሞ ከአሁን በኋላ ትምህርቴንም እቀጥላለሁ ትዳሬንም ያው እኖራለሁ ብለሽ ለምንድ ነው እውነታውን የማትናገሪ የሚል ሀሳብ ነበራቸው። የጽናት ጓደኛ ማለት ነው። ሜሩና ናሆምም እንግዲህ በጣም ተጨንቀዋል። ጽናት አሁን ላይ በጣም ታሳዝናለች። አባቷን እንግዲህ እየዋሸችን ያለ እስከ መቼ ድረስ ነው እንደዚህ የምትዘልቀው እያሉ ነበረ። በምን መልኩስ ለአባቷ መንገር አለብን እንግዲህ አይዞሽ ጽናት ጽናቱን ይስጥሽ እያሉ ኪራና ናሆምም እየተጨነቁላት ነበረ ማለት ነው። እውነት ለመናገር ጽናት እንግዲህ ብዙ አጣብቂኝ ነገሮችን አሳልፋለች። የአሁኑን ግን ያው እውነታውን ተናግራ የመሸበት ብታድር ደስ ይላል ማለት ነው። የሚቀጥለው ፓርት ላይ ምን የምታደርግ ይመስላችኋል? እንግዲህ የኪራ አባት ብዙ ነገሮችን እየተጠራጠሩ ነው ያሉ። የኪራና የጽናት ግንኙነት ከሰሪና አሰሪ የዘለለ የፍቅር ግንኙነት አለው ብሎ ይጠራጠራል፣ የኪራ አባት። የጽናት አባት ደግሞ ጽናት እንደማትማር አስመስላ ለአባቷ እንደማራለሁ ብላ እንደምትናገር አባቷ ነቅቶባታል ማለት ነው። እንግዲህ የጽናት አባትና የኪራ አባት ኪራንና ጽናትን ወይ ቀለበት አድርገውላቸው ሁሉንም ነገር ካወቁ በኋላ ሁለቱን አጣምረዋቸው ወደ ቤታቸው ይመለሳሉ የሚል ግምትና ሀሳብ አለኝ እኔ ማለት ነው። ሰላም ሰላም፣ እንግዲህ ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ስለምትከታተሉኝ እጅግ አርጌ አመሰግናለሁ። የጽናት ድራማ እንግዲህ በጣም ተወዳጅና በጣም ምርጥ እየሆነ መቷል ማለት ነው። በፊት ብዙ ፈተናዎችን ያሳለፈች ጽናት ውጭ ሀገርም ይሄዳለሁ ብላ አስባ ያ ነገር ሁሉ ያልተሳካላትም አባቴንም እንግዲህ ከጭንቀት አድነዋለሁ እንደ እናት እንደ አባት ሆኖ ነው ያሳደገኝ እሱንም አሳልፍላታለሁ ብላ ነው እንግዲህ ወደ ከተሜ መጣችሁ ከተሜ ከመጣች በኋላ ግን የህይወት ፈተና ነበረ የገጠማት ሁሉንም ነገር አልፋ ግን አሁን ላይ ትልቅ አጣብቅኝ ውስጥ ገብታ ራሷን እያጨናነቀችው ነው ያለችው ማለት ነው ፅናት ታሳዝናለች እንግዲህ ውድ ቤተሰቦቼ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል በሌላ በአዲስ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። እንዲሁም ደግሞ የጽናት ድራማ ተከታታዮች በሙሉ ይሄንን ቪዲዮ ላይክ እንዲሁም ደግሞ ኮመንት በማድረግ ሰብስክራይብን በማድረግ የዶል ምልክቷን በመጫን አበረታቱ ላለውኝ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ጽናት እንግዲህ የኪራና የጽናት ፍቅር እውነታውን ተናግረው የጽናት አባትና የኪራ አባት ፈቅደውላቸው ትዳራቸውን የሞቀ ያማርያ የደመቀ አድርጎ እንደሚኖሩ ባለሙሉ ተስፋ ነን ማለት ነው። ናሆምና ሜሩም ደግሞ እንደዛው ፍቅራቸውን አሁን እንደ አዲስ ጀምረው ህይወታቸውን ሀ ብሎ የሚኖሩበት የእንጽናትና የኪራን አይነት ፍቅር እንግዲህ እንዲኖራቸው እንመኛለን ማለት ነው። ሜሩም ምርጥ ካራክተር ናት። እንዲሁም ደግሞ ናሆሜም ይመቻል። እንግዲህ ይመቻችሁ ውድ ቤተሰብ።